እንግዲህ ትሁት ክፍል ሀያ ዘጠኝ ይዤላችሁ መጥቻለሁ። ቤተሰብ የቴና ጉድ አያልቅም። ወደኋላ ኋላ ጉዷንም ታደምጡታላችሁ። ላይክ ሰብስክራይብ እያደረጋችሁ በባገባበሉ። እንግዲህ ቴና አካሌብን ከአንተ ጋር መኖር አልፈልግም ፍች ይፈልጋለሁ ብላለች። ዳንኤል ደግሞ ችግሩን ስለሚያውቅ በንትን አበደ ማለት ነው እንግዲህ ዳኒ አንቺ በጣም ባለጌ ነሽ፣ ብዙም አታውቂው ነገር አለሽ። እንዴት ካሌብን ፍቼ ትጠይቀዋለሽ? እያለ ቢነግራትም፣ እንግዲህ ቲና ልታዳምጠው አልቻለችም። ፍቺውን ለምንፈልገውኛ ገንዘባችንን ይዘን ህዝብ ጥርግ መጥፋት ነው እንጂ ያለች ነው። እኔ ቤት አለኝ ቤት ይዞ ማልቀስ ግን በጣም ደስ ይላል እያለች እንግዲህ የተስፋ ህልም እያለመች ነው። እንግዲህ አባባ ካሉበት ፎቶግራፍ እያነሳ ፎቶግራፍ እያነሳች ሲያዩ አባባ ምንድን ነው ሲሏት ቤቱ እንዲሸጥ እያስማማሁት ነው በማለት ይሄ ቤት እንዲሸጥ አልፈልግም፣ እኔ በጣም እኮ ወደዋለሁ ቤቱን ሲሏት፣ በእኔ እሱ በእኔ ዕቅድ በእኔ ፍላጎት የተወሰነ ነው፣ ስፈልግ እሸጠዋለሁ፣ ሳልፈልግ ደግሞ ተወዋለሁ ብላ እንግዲህ በአባባ ላይ ተሳልካባት። ቻለኝ ማለት ነች እቺ የተረገመ ቤተሰቦች ካሏት። እንኳን አስራ አምስት ቀን ስምንት ቀን ሳይሆንም፣ እንግዲህ ሰውዬውን በጣም እንትን እያለቻቸው ነው፣ እየሰደበቻቸው ማለት ይቻላል። እንግዲህ ቤቱን ስንት እንደተገመተልኝ ብታቅ ኖሮ እያለች አናገርሽኝ እንደ ልጄ ስሏት አላናገርኩም ብላ ታውዳለች። አሁን ሲመረረኝ ኖር ያታሪ መረጋጋት ነበረ ብለሽ እንግዲህ ዳንኤልን ቤቱን ስንት እንደተገመተ ብታቅ ኑሮ ብላ ስትለው፣ ወይኔ ከማን ነበር እንደዛ ስታረጌ ስትለው አባዬ አባዬን ልሸጠው ነው አልኩት እያለች ወይኔ ጉዴ ብሎ እንግዲህ ጥሏ ጥርቅ አለ ማለት ነው። እንግዲህ ዳንኤል ፍቅረኛው ጋር እየሄደ ያለ መንገድ ላይ ቲናን ሲያት ሮጦ ሱቅ ተደበቀ ማለት ነው። የዳንኤል ፍቅረኛ ደግሞ ምን ሆነ ነው? ምን ተፈጥሮ ነው? ደህና ነህ ግን እያለች እንግዲህ ተጨነቀውን እያፍታታቸው ትገኛለች። እንግዲህ ዳንኤል ድንገት እንደዛ ሲሆንባት ሆስፒታል እንሂድ፣ እንደ በእናትህ ብላ እንግዲህ እጁን ይዛ እየጎተተ የወሰደችው ዳንኤል እንግዲህ ጭንቀት ላይ ነው ያለው። በሁለት ሴቶች በአንድ ጎን ቲና፣ በአንድ ጎን ፍቅረኛ ግን እንግዲህ ዳንኤል እኔ ተጨነኩኝ፣ የቤቱን ጉዳይ ማወቅ አለበት። ቲና ሲልህ እህትህን መጀመሪያ መምከር ነበረብህ። አንተን ቆይ ምን ያስጨንቀሃል? እያሉት ነው። አባባ ዋናው ሐሳብሽ ምን ነበር? አካውንት ላይ ያለውን ሰላሳ ግድብህ አልነበርኩም ማለት ነው። እንግዲህ ቴና ካለህ ገንዘብ አካውንት እንድታካፍለኝ እፈልጋለሁ ስትለው፣ እቤቱ ታካፍኛለሽ ወይ ሲላት፣ መቼም አላደርገውም ብለዋለች። ጅብ ነሽ አንቺ ማለት ነው ሲላት፣ እኔ አይደለሁም ባዶ ጄን መውጣት የለብኝም አንዲት እንኳን ጭልፋ ቢሆን መተው አልፈልግም እያለች ነው፣ እንግዲህ እቺቲ ነው። እግሬ ሰርግ ወርቀሽ እንኳን ብለምኒ ድጋሚ አንቺና እኔ ባልና ሚስትር እንሆን አንችልም ብሏል ካሌብ። እሷ መቼም አላደርገውም ብላለች። እንግዲህ ቤቱ በስሜ ነው ብላ ፍንጭት ድርቅቅ ብላለች ማለት ነው። ችግር ነው። ምን ምክር ይመስላል? ለእህቴ ተጨንቅ ያለው መናገር አለብኝ እያለ አባባ ደግሞ ነገራት። በቃ ችግር የለውም ብለውታል። የእውነታችን ፍቅር ነው። ቤተሰቦች ንጠልተ ማስታወቀ እንግዲህ የዳነ ጮኛ እነ ሂድ ቤተና አባባ ጋር ስትለው ቲና ስላለች አንሂድም እያላት ነበረ ግን እሷ የአንተን ቤተሰቦች እኮ የኔ ቤተሰቦቿን በቃ አባባ ጋር ሂዳለሁ ብላ ጥላው አለበት አቆመበት ጥላው ሄደች። እንግዲህ ፍቅረኛው ወደ አባባ ቤት ስትሄድ ይችን ደግሞ ቲናን ዳንኤል ደውሎ ጠርቷት ነይ ምሳ ልጋብዘኝ ሲላት አይ ዛሬ ቤት ነው እራት ይሻላል፣ እራት የተመረጠ ነው ስትለው ምክንያቱም ቤት ቲና ጋር ከሄዱ ፍቅረኛው ጋር እንዳይገናኙ በጣም ፈርቶና ሰግቶ ቲናን ወደ ሊጋብዛት ወደ ሌላ ቦታ ይዟት ሄደ ማለት ነው። ሁላቸውም ግን ለምን እያሉ ጥያቄ እየጠየቁ እያፋጠጡ ነበር። እንግዲህ ዳንኤልና ቲና እየሄዱ እንዲያለ ካሌብ የዳንኤልን እጮኛ ይዞ እየሸኛት ነበረ። ይቺ ናት ወይ ሚስቱ አዲሲቱ ሚስቱ

እንግዲህ ቲና በካሌብ ቀንታ አልቀንተሻል፣ ያልጨረሽው ነገር ካለ ስጨርሽ ጥሪ ብሎ እንግዲህ ዳንኤል ትቷት ሂዷል፣ ቲናን። ምክንያቱም እሱም በጣም ቀንቶ ተናዶ ነበረ። እሷም ደግሞ ቅናቷን ትጨርስ ብሎ ትቷት ሂዷል፣ ቲናን በሚገርም ሁኔታ እንግዲህ ካሌብ ሸኝቷት በቃ አባየንም እየመጣ ሻጫዎቹ ቻው ብሎ ሸኛት ማለት ነው ግን ይዟል ነው። እንግዲህ ቲና ንዴቷን መቆጣጠር አልቻለችም እንዴት እንደዚህ በራስ በእኔ ላይ እንደዚህ ሴትን ይይዛል እንዴት ያዘጋጃል ብላ በጣም ተናደለ አይሆንም የካሌብ አባት እርስዎ አያናዱኝ አንቺም እኮ ዝም ብለሽ አጠብቂውም ይሆናል እስካሁን ይዘሽ ይሆናል ሲሏት እንዴት እንደዚህ ይላሉ በጣም አያበሳጩኝ የካሌብ አባት ስትለው እኮ ጓደኛሽ አይደለሁም የባልሽ አባት እንጂ ሲል በጣም ተበሳጭታ፣ አያበሳጩኝ፣ ሌላ ንግግር እንዳልናገር አይግፋፉን እያለች ስትል ነበር አንድ ሳምንት

ለከነዚህ ወረደ ያለ ይሁን ካሌብ ይቅርታ፣ ግን ታውቃለህ በሷ በኩል ለመጡብኝ ነው እንደዚህ መሆን። በቃ እንግዲህ ካሌብ እንዴት እንደዛ ታረጋለህ? እንዴት ሚስትህን ትሸኛታለህ? እያለ ዳንኤል እያዋከበው ይገኛል። ከካሌብም አንተ የሰው ሚስት ታማግጣለህ እንዴ? የወረደ አስተሳሰብ ይኖረሃል ብዬ አስቤ አላቅም ነበር። እንዴት እንደዚህ ታስባለህ? አባዬ ሸኛታለኝ። ሸኝቼ የመጣው ምንድን ነው የምትፈልገው? ብሎታል። እኔ እንዳንተ የሰው ሚስት አላማግጥም ብሎ ምስ ምስንም አቅምሶታል። እኔ እንዳንተም ባለጌ አይደለሁም ሲል ተናግሯል።

ቤተሰብ የሚገርም እኮ ነው። በሰው ቤት የውላቸው እንግዲህ፣ አረ በጣም ያሳዝናል። ወንድምሽ የሆኑ ሽማሹን የማይታወቅ ሰውዬ ስርዓቱን እንደዛ አድርጌው እያለ ነው ዳንኤልን። እንግዲህ በጣም ደንግጣለ ማለት ነው።

እንግዲህ የዳንኤል እጮኛ እናንተ ጋር ስመጣ እንኳን ደስ አይለውም። ዳኒ በጣም ብዙ ነገር እያየሁበት ነው እያለችው ነው። ለዳንኤል ለካሌብ አባት ማለት ነው። ለምን ብለን ስንጠይቅ ብዙ ነገር ይከፈትልናል እያለ ነው። ለምን ብለሽ ጠይቂ፣ መርምሪው እያላት ነው አባባ በጣም ትልቅ አላማ አለኝ። የሚባክን ጊዜ የለኝም እያለች ለአባባ እያማከረቻቸው ነው የዳን ይገኛል በካሌብ በዳንኤል በኩል ብተው ግን ዝምድናችሁን እንዳጣ አልፈልግም እያለች ማለት ነው እያወራች ነው። ዝምድና ሌላ የዳንኤል ሌላ እያላት ነው አባባ

እንግዲህ ቤቱ የኛ ነው፣ ማን ይለቃል እያለ ነው። ቴና ቤቱን ልቀቁልኝ ብሏል። ቤት እግዚአብሔር ነው ቤላ ጥማል ሰባ ብላለች። ይቺ ገልቀሉ እንግዲህ የዳንኤል እጮኛ ቤት ውስጥ እያለ ቴና ከቻ ላይ ማለት ነው። ይቺ ማናት ብላ መጠየቋ የማይቀር ነው። ጉዱ ሊፍረጠረጥ ነው። ዳንኤል ጉዱ ሊፈላው ነው።